የሰሙነ ሕማማት ማክሰኞ የጥያቄ ቀን ይባላል። ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። ጥያቄውም ከምድራውያን ነገሥታት ከሌዋውያን ካህናት ያይደለህ ትምህርት ማስተማር፣ ተአምራት ማድረግ፣ ገበያ መፍታትን በማን ሥልጣን ታደርጋለህ ይህንንስ ሥልጣን ማን ሰጠህ? የሚል ነበር። እርሱም ሲመልስ እኔም አንድ ነገር ጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እነዚህን እንዳደረግኩ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረ? ከሰማይ ነውን ወይስ ከሰው፣ በእግዚአብሔር ፈቃድ ወይስ በሰው ፈቃድ አላቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል ከሰው ነው ብንል ህዝቡ ሁሉ ዮሐንስን እንደ አባት ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባብለው ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ አጥተውት አልነበረም፣ ልቦናቸው በክፋትና በጥርጥር ስለተሞላ እንጂ። ማክሰኞ የትምህርት ቀንም ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረ የትምህርት ቀን ይባላል። ክርስቲያን የሆነ ሁሉ ከሥጋዊ ነገር ርቆ በዚህ ሰሞን የሃይማኖት ትምህርት ሲማር፣ ሲጠይቅ መሰንበቱም መጽሐፋዊ ሥርዓት ነው።